የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት ለመሰንዘር ያቀዱትን እቅድ ማጽደቃቸውን ለዋና ረዳቶቹ ማስታወቃቸውን ሮይተር ዘግቧል። እስራኤል የኢራን የኒውክሌር ጣቢያ ስታጠቃ፣ ኢራን ደግሞ የእስራኤልን ግዙፉን ሆስፒታል በሚሳኤል አውድመዋለች። ቭላዲሚር ፑቲን በካሚኔ ላይ የታቀደውን ግድያ አስመልክቶ በፍጹም በዚህ ጉዳይ ላይ መወየት አልፈልግም ሲሉ አሜሪካ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተሰምቷል። ዘኒውዮርክ ታይምስ ኢራን ከዶናልድ ትራምፕ ጋር በተኩስ አቁም ስምምነቱ ለመወየት ዝግጁ መሆኗን ብትገልጽም ዶናልድ ትራምፕ ግን ስለ ጦርነቱ ሳይሆን ስለ ኒውክሊየር ፕሮግራም ብቻ መወያየት እንደሚፈልጉ ዘግቧል። የአሜሪካው ፕሬዚዳንት ለአማካሪዎቹ በኢራን ላይ ሊያካሂዱት ያሰቡትን ጥቃት እቅድ ማጽደቃቸው መናገራቸው ሲገለጽ፣ አሁን እቅዱ ሙሉ በሙሉ ቢጸድቅም የመጨረሻ እርምጃ ከመውሰዳቸው በፊት የኒውክሊየር ፕሮግራም ይተው እንደሆነ ለማየት እየተጠባበቁ እንደሚገኙ ዘወል ስትሬት ጆርናል ዘግቧል። ጄሩሳሌም ፖስት ይዞት በወጣው መረጃ ደግሞ የአሜሪካ ማዕከላዊ ኮማንድ ጄኔራል ሚካኤል ኩሪላ ከፕሬዚዳንት ትራምፕ ጋር በኢራን ላይ ስለሚወሰደው ወታደራዊ አማራጮች ውይይት ማድረጋቸውን ዘግቧል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በኢራንና በእስራኤል ያለው ግጭት በተኩስ አቁም ስምምነት እንዲቆም ገልጸው ሩሲያ ይህ ግጭት ወደ አካባቢው አጋር ሀገሮች እንዳይስፋፋ ማድረግ የሚቻላትን መንገድ እያጤነች እንደሆነች ተናግረዋል። እስራኤል የኢራን ኒኩሌር ጣቢያ ስታጠቃ፣ ኢራን ደግሞ የእስራኤልን ግዙፉን ሆስፒታል በሚሳኤል ማውደሟ ተሰምቷል። እስራኤል ዛሬ ሐሙስ ቁልፍ የሆነውን የኢራን ኒኩሌር ጣቢያ ስትመታ፣ ኢራን ደግሞ ወደ እስራኤል ሚሳኤሎችን በማስወንጨፍ የእስራኤልን ሆስፒታል አውድማለች። እስራኤል በኢራን ላይ ጥቃት ከከፈተች ጀምሮ ወልፈ ቁልፍ የሆኑ የኢራን ወታደራዊ አመራሮች የኒኩሌር ሳይንቲስት ተመራማሪዎች፣ ወታደራዊ ተቋማትና የኒኩሌር ጣቢያ ላይ ጥቃት ስታደርስ ኢራን ደግሞ በወሰደችው አጸፋዊ ጥቃት የእስራኤል መኖሪያ ቤቶችንም ሆነ ተቋማት በሚሳኤሎች እየጋዩ ይገኛሉ። ጦርነቱ ከተጀመረ ጀምሮ አዳዲስ የጦር መሳሪያዎች እየተጠቀሙ ሲሆን ኢራን አምስተኛ ጄኔሬሽን ሚሳኤል አውጥታ በእስራኤል ላይ አስደንጋጭ ጥቃት ስታደርስ እስራኤል ደግሞ ወደ ምድር ጠልቀው ገብተው የሚያወድሙ ቦምቦችን እየተጠቀመች የኢራንን ተራራዎች እያረሰቻቸው ትገኛለች። የእስራኤል ወታደር ዛሬ ሌሊት በኢራን አራክ የሚገኘውን የኮንዳቪ የኒኩሌር ማብላያ ጨምሮ ሌሎች ለኒኩሌር ፋሲሊቲ የሚያገለግሉ የውሃ የምርምር ቦታዎችን ማውደሟን አስ አስታውቀዋል። የኢራን ሚዲያዎች በኒኩሌየር ማብለያ ፕሮግራም ላይ ድብደባ መፈጸሙን ገልጸው በዚህ ጥቃት የኒኩሌየር ራዴሽ ወይንም ጨረር ይኖር አይኖር እንዳልተረጋገጠ ዘግበዋል። የእስራኤል መከላከያ ከኮንዳብ የኒኩሌየር ሳይት በተጨማሪም በናታዝ የኒኩሌየር ጣቢያ ላይም ጥቃት እንዳደረሰ ገልጿል። ዛሬ ሐሙስ ማለዳ ላይ የኢራን ሚሳኤሎች የእስራኤልን የአየር ክልል እየጣሱ በእስራኤል ተቋማት ላይ ጥቃት ማድረሳቸው ሲሰማ የእስራኤል ሚዲያዎች ይዘውት በወጡት መረጃ ደግሞ የአይረን ዶም እና የኢራን ሚሳኤሎች ሰማይ ላይ በሚፈጥሩት ግጭት የቴል አቪቭ ሰማይ እንደመብረቅ እየጮሁ እንደሚገኙ አሳይተዋል። አካላዊ እስራኤል ደግሞ ከፍተኛ ፍንዳታ መድረሱንም ሲዘገም የኢራን ሚሳኤሎች በአብዛኛው የአውሮፓና የአፍሪካ ኤምባሲዎች አቅራቢያ ላይ መውደቃቸውን የእስራኤል ሚዲያዎች ገልጸዋል። የኢራን እስላማዊ አብዮታዊ ዘብ ጠባቂ በተላቪቭ የሚገኘው የእስራኤል ወታደራዊ ተቋማትና የደህንነት መስሪያ ቤት አውድመነዋል ሲል ገልጿል። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ እስራኤል ባርሽቫ ከተማ የሚገኘውን በእስራኤል ትልቁ ከሚባለው አንዱ ሶሮካ ሆስፒታል መመታቱን እስራኤል አስታውቃለች። ሆስፒታሉ በቀጥታ በሚሳኤል መመታቱን የገለጸችው እስራኤል በዚህ ጥቃት ሰላሳ ሰዎች መጎዳታቸውን ገልጻ ከዚህ በተጨማሪም ደግሞ ሦስት የሲቪል ስፍራዎች መመታታቸውን አንድ የእስራኤል ወታደር ባለስልጣናት ገልጸዋል። በስፍራው በርካታ ሚሳኤሎች መወንጨፋቸውና በቴል አቪቭና ኢየሩሳሌም ፍንዳታዎች መሰማታቸውም ተገልጿል። የእስራኤል ድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም እንዳለው ኢራን በፈጸመችው ጥቃት ቢያንስ 32 ሰዎች መጎዳታቸውን ገልጸዋል። የኢራን የዜና ወኪል ኢርና በሆስፒታል አቅራቢያ የሚገኘው የእስራኤል ወታደራዊ ማዘዣና የስለላ ጣቢያ የዛሬ ጠዋት የሚሳኤል ጥቃት ዋና ኢላማ ነበር ብሏል። የእስራኤል ምክትል የውጭ ጉዳይ ሚኒስትር በሆስፒታል ላይ የደረሰውን ጥቃት ሆን ተብሎ የተፈጸመ እንዲሁም ወንጀል ነው ሲሉ አውግዘውታል ጥቃቱ የተፈጸመው በጦር ሰፈር ሳይሆን በሆስፒታል ነው ያሉት ሚኒስተሩ ሻረን አስከል ይህ ሆስፒታል ለኔጌብ ክልል ነዋሪዎች ዋነኛ የህክምና ማዕከል ነበር ብለዋል የሁለቱ ሀገራት ጦርነት በመካከለኛው ምስራቅ ከባድ አደጋ ሲደቅን የዓለም ሀያላን መንግስታትን እያስጠነቀ ሲገኝ ትላንት አርብ በኢራን ቴሌቪዥን ብቅ ያሉት የኢራኑ ከፍተኛ ሃይማኖታዊ መሪ አያቶላ አሊ ካሚኒ ዶናልድ ትራምፕ ኢራን እጅ ትስጥ ያሉትን ንግግር አጣጥለው አሜሪካ ወደዚህ ጥቃት ብትገባ ከባድ ጥቃት እንደሚገጥማትና የማይመለስ ጸጸት እንደሚገጥማት ገልጸው የኢራን ህዝቦች ለማንኛውም ጠላት እጅ እንደማይሰጡ ምላሽ ሰጥተዋል። የኢራኑ ፕሬዚዳንት ደግሞ በአምላክ ቸርነት በመተሳሰብና በጋራ በመቆም እነዚህን ፈታኝ ቀናት እናልፋቸዋለን ሲሉ ለህዝባቸው ተናግረዋል። የአገሪቱ ፕሬዚዳንት መሱድ ፐስኪያን እያንዳንዱ የመንግስት አካል ኢራን እንዲያገለግል መመሪያ መስጠታቸው በማህበራዊ ድረገጽ ላይ ባስተላለፉት መልእክት አስፍረዋል። ሁሉም ሚኒስተር መስሪያ ቤቶች፣ የመንግስት ተቋማት ኢራንን በሙሉ አቅማቸውና ገንዘባቸው እንዲያገለግሉ ተልዕኮ ተሰጥቷቸዋል። ይህ ያለ እናንተ ትዕግስትና ድጋፍ አይከናወንም ሲሉም ገልጸዋል። ቭላዲሚር ፑቲን በካሚኒ ላይ የታቀደው እንግዲህ አስመልክቶ በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ሲሉ አስ ታውቀዋል። እስራኤል የኢራን ጠቅላይ ሚኒስትር አያቶላ አሊ ካሚኔን ለመግደል ወጥና አሜሪካ ውድቅ ማድረጓ በተሰማ ማግስት ይህን በተመለከተ አስተያየታቸውን የተጠየቁት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በፍጹም በዚህ ጉዳይ ላይ መወየት አልፈልግም የሚል ምላሽ ሰጥተዋል። የጠቅላዩ መሪ አያቶላ አሊ ካሚኔ ሊገደሉ ስለሚችሉበት ሁኔታ የተጠየቁት የሩሲያው መሪ ስለሚቻልበት ጉዳይ በጭራሽ መወየት አልፈልግም፣ በፍጹም አልፈልግም የሚል ምላሽ ሰጥተዋቸዋል። ይህን ሁሉ ሰማለው፣ ነገር ግን ልንወያይበት እንኳን አልፈልግም ሲሉ በሴንት ፒተርስበርግ በነበረው የኢኮኖሚ መድረክ የጎንዮሽ ውይይት ለጋዜጠኞች ተናግረዋል። ቀደም ሲል በአጃንስ ፍራንስ ፕሬስ የኢራንን የሩሲያ እርዳታ ጠይቃ እንደሆነ የተጠየቁት ፑቲን ኢራን ወዳጃችን እርዳታችን አልጠየቀችም ሲሉ ምላሽ ሰጥተዋል። አሜሪካ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች እንደምትገኝ ተገልጿል። አሜሪካ ከእስራኤል ጋር ተሰልፋ ኢራንን ልታጠቃ ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅት አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። በቀጠነው ወደ አርባ ሺ የሚጠጉ የአሜሪካ ወታደሮች እንዳሉ የአሜሪካ ባለስልጣናት በቅርቡ መናገራቸው ይታወሳል። ባለፉት ጥቂት ቀናት ቢያንስ ሰላሳ ወታደራዊ አውሮፕላኖች አሜሪካ ከሚገኘው የጦር ሰፈሮች ወደ አውሮፓ መንቀሳቀሳቸውና ሁሉም የጦር ጀቶች ተዋጊና ቦምብ ጣይ ጀቶች ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ የታንከር መሆናቸው ተነግሯል። የአሜሪካ ኒሚቲዝ የተሰኘው አውሮፕላን ተሸካሚ መርከብ ከበርካታ የሚሳኤል አውዳሚዎች ጋር ከደቡባዊ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ እየቀዘፈ ይገኛል። ሌሎች የጦር መርከቦች በኦማን ባህረ ሰላጤ እና በፋርስ ባህረ ሰላጤ የሚገኙ ሲሆኑ እስራኤል የኢራን ሚሳኤሎች እንድትመታረር ተዋታል፣ ተብሏል። አሜሪካ F16፣ F22 እንዲሁም ኤፍ 15 አየጀቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዛወሯን ሮይተርስ የዜና ወኪል ዘግቧል። የተባበሩት መንግስታት ድርጅት የዘጠው ምክር ቤት በእስራኤልና በኢራን ግጭት ላይ ለመወያየት ነገ አርብ ሰኒ 13 2017 አንባ አስቸኳይ ስብሰባ መጥራቱ ተገልጿል። አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና ፓኪስታንና እና አልጄሪያ ጥያቄ መሆኑን CBS የዜና ወኪል ዘግቧል። በዚህ ስብሰባ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኑንም እንደሚገኙ ተነግሯል። ከዚህ ቀደም የእስራኤል የእስራኤል ጥቃትን ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ የተባበሩት መንግስታት የጸጥታው ድርጅት ተሰብስቦ እንደነበር ይታወሳል። በዚህ ስብሰባ ላይ እስራኤል የፈጸመችው ጥቃቶች አረመኔያዊ፣ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሰይድ ራቫኒ ወቅሰው ነበር። የጸጥታው ምክር ቤትም የእስራኤልን ድርጊት እንዲያወግዝ እና ተጠያቂ እንዲያደርጋትም ጠይቀዋል።